ምቹ የኔ ቆንጆ ቀበጧ ማለት ነው። ዛሬ የሌለ ነው። ሁለታችሁም አንጀታችንን የበላችሁት ማለት ነው። እና ዛሬ እንደዚህ አይነት ሀሳብ አስበሽ ለአንዴና ለመጨረሻ የፉክክርን ቪዲዮ ለመዝጋት በመምጣትሽ ጌታን በጣም ደስ ብሎኛል። ብሩኬን ስላገኘሹም ኦዲየንስ ምን ያህል ስለእናንተ እየተጨነቀ ቅመሞች ምን ያህል ስለእናንተ እየታመሙ እንዳሉ ራሱ ገብቶች ዛሬ ላይ መዳም ቅመሞችን ይቅርታ ኦዲየንስን ይቅርታ ለመጠየቅ ና ይሄ ፉክክራችሁን ለማቆም ና ይሄ ፉክክር ቪዲዮችሁ ተገቢ እንዳልሆነ ዛሬ መተሽ በመናገር ነገርሽ እና ብሩኬን ለመሽቶ አግኝተሽ አውርተሽ በማቀፍሽ ሁለታችሁ ተቃቅፋችሁ ሳያችሁ ራሱ እናንተ ምናህል እውነት ምናህል እንደተነፋፈቃችሁት ሁሉ እኛ ራሱ የእናንተ ፍቅር ምናህል እንደናፈቀን ብታውቁልን ጥሩ ነበረና ዛሬ ሀይሚዬ ብሩኬ በጣም ነው አንጀቴን መጨረሻ ላይ የበሉኝ ማለት ነው። ያው ልጅነትም ሀይሚ እንዳለችው ልጅነትም ይሁን የወጣትነትም ጊዜ ከባድ ነው፣ ሁለቱ ጋም ደግሞ አለመሸነፍ አለ እና ይህ ሁሉ ለዚህ ደረጃ በቃቸው። እንግዲህ ፉክክር ነው፣ ራሷ ከአንደበቷ አወጣችሁ። በቃ የፉክክር ነው እና ብሩኬን ይቅርታ ጠየቀችው። ቅዱስን አንተ ፊት ይዤ መምጣት የለብኝም ነበር አለች። እኔ ምን አልኩም፣ ቤተሰቦቼ አልተናገርኩም፣ ተናግር ያለ ሀይሚ። ቅዱስን ይዛ የመጣችው ብሩኬን ለማናደድ እንጂ ለቅዱስ ስሜት ኖሯት አደለም። ብሩኬን በጣም እንደምትወደው ያወኩት እሷ እነሱ ሲገናኙ የሚጨቃጨቁት የምትናደደው ነገር የፍቅር ነበር፣ ስለምትወደው ከሌላ ሰው ጋር ስታየው ስለምትናደድ ያ ደግሞ ፍቅር ስላለን ውስጧና ዛሬ ሀይሚዬ ብሩኬን እንግዲህ የተፈጠረውን ነገር ሁሉ የዋላውን ሌላ ለማንሳትና ከዚህ በኋላ የፉክክር ቪዲዮዎች እንዲዘጉ እንዲያበቁና ና ስልኬንም ለአንዴና ለመጨረሻ ዘጋለው። ምክንያቱም በእኛ ጉዳይ ከውስጥም ከውጭም ጓደኞቻችንም እየተጨነቁ ነውና ይሄ ነገር እዚህ ጋር ማብቃት አለበት። ባሳለፍ ነው የሚጣፍጥ ጊዜያቶችን ሳስብና አሁን ያለንበትን የምንሰራቸውን ቪዲዮ ሳስብ ራሱ በጣም ነው ማዝ ነው። ከአንዴም ስንት ጊዜ ለማጥፋት ሞክሬ ነበረ። ማታ በጣም ነበር ሳስብ ያደርጉታለች ቪዲዮን ሁሉ ከቻኑ ላይ ለማጥፋት አስቤ ነበር አለች እና በጣም ከባድ ነው። በጣም እንደተነፋፈቃችሁ እራሱ ታስታውቃላችሁ። እና ሀይሚ እንግዲህ መጨረሻ የመጨረሻ ቀፈ ይናፍቀኛል በማለት እንግዲህ ብሩኬ ላይ ጥምጥም ነበር ያለችው። ብሩኬ ማቀፋት አለቀሰች። እውነቴን ነው ምላችሁ እና ሀይሚን ብሩኬን በጣም ይዋደዳሉ። ቤተሰቦች መቼም አይለያዩም። ተለያይቶ አይለያዩም። የብሩኬ ሀይሚ ብላችሁ የተከፋፈላችሁ ከቅዱስ ጋር ስትሆን ደግሞ ሂጅበት ሀይሚቾ የሂጅበት ታምራላችሁ ያላችሁትስ ውሃ በላችሁ። ዛሬ ለብሩኬ አግዛችሁ ሀይሚን የሰደባችሁ ውሃ በላችሁ። ለሀይሚ ያግዛችሁ ብሩኬን የሰደባችሁ ውሃ በላችሁ። እግዚአብሔርን ነው መላችሁ። እኔ ተናግር ያለው የፉክክር ነው እንጂ ሀይሚና ብሩኬ በጣም ነው የሚዋደዱት። ቡሩኬም ከዛች ጋር ህይወት ጀምሮ አይደለም ደስተኛ ሆኖም አይደለም። ሀይሚም ከዛ ጋር ህይወት ጀምራ ደስተኛ ሆነ አይደለም ተናግራለች። እሺ ቅዱስ ምንሽ ነው ሲላት፣ እሱን ሌላ ጊዜ ነው መነግርን ያለችው። ቅዱስን ቡሩኬን ለማብሸቅ ያመጣችሁ ነው ወይንም ተነጋግረው ነው? ግን ሳይነጋገሩ ግን የልጅ አምጥታ ከሆነ የልጅን በማል ተጎዳ ማለት ነው። አያችሁ አይደለ? ስለዛ የተዋደደ ሰው ምንም ቢሆን መለየት አይችልም። ቤተሰቦች እኔ እግዚአብሔርን ነው መላችሁ። የታረቁ ያህል ነው የተሰማኝ። ዛሬ እንዲህ ተቃቅፈው ሲላቀሱ ሳቸው ሀይሚቾ ለመጨረሻ ጊዜ ቀፈኝ ቡሩኬ በጣም ናፍቀኛል ስትል ሳያት የእውነቴን ነው አንጀቴን የተቦጫቦጨው ና የእውነቴን ነው። በሚቀጥለው ደግሞ ቡሩኬና ሀይሚ በደንብ ታርቀው እንደሚመጡ ተስፋ አድርጋለሁ። ሁሉም ነገር ይስተካከላል፣ አይለያዩም ቡሩኬና ሀይሚ ማለት ነው። እና የቡሩኬን እናትም እየገለበጣችሁ ላይ የሚያግዛችሁ እናት አትገለበጥም፣ ነውር ነው። የራሱን እናት የሚወድ ሰው የሰው እናት አይገለብጥም። ነውር ሰርታችኋልና ዛሬ ምን ትሆናላችሁ? በነገራችን ላይ እንዲህ ቅመሞች እንዲከፋፈሉ ኦዲየንሶቻቸው እንዲከፋፈሉ ያደረጉት ሀይሚ እናንተ ናቸው። አሁን ቅድም ስትናገር ሀይሚ ሰምቻለሁ። ለዚህ ሁሉ ያበቃችሁ እናንተ እንደዛ ፉክክር ቪዲዮ በመስራታችሁ ከእናንተ አንደበት የማይጠበቁ ንግግሮች በመናገራችሁ ነው። ኦዲንስ እንዲከፋፈል ያደረገው ሲቀጥም ደግሞ የቅዱስ ከአይሚ ጋር እንዲሆን የምትፈልጉም ዛሬ ምን አለች? ሰው እንዴት እንዲለያይ ይሄናል ሊጥራለን ያለችው አያችሁ አደለ? ቤተሰቦች ታዘቡ እንግዲህ ሰው እንዴት የሚወዳችሁ ሰው እንዴት እንድትለያዩ ይጥራለን በዚህ ልክ አለች። አያችኋለን ከቅዱስ ጋር ቀጥይበት ሂጂበት የምትሉ ልጆች ይሄውላችሁ። ዛሬ ይሄን የሆነው ምክንያቱም የሚዋደር ሰው ምንም ቢጣላ መለያየት አይችልም። እና ዛሬ የብሩኬም የሀይሚም እያላችሁ ፈርጥ ይዛችሁ እሷንም እሱም ስትሰድቡ የነበራችሁ ውሃ በላችሁ ማለት ነው። እና ቅዱስና እንግዲህ የለም፣ ውሃ በላችሁ፣ ምንም ማድረግ አይቻልም። ብቻ ከባድ ነው ቤተሰቦች። እኔ ግን ደስ ብሎኛል። በጣም ወረደ ሀይሚ። ዛሬ መጨረሻ ቀን እቀፈኝና እንላይ ብላ ብሩኬ ሊያቅፋው ብታለቅ ስም ናፍቋት

የእውነቴን ነው። ተነፋፍቀዋልና የሰሩትም በሰሩት ቪዲዮ በጣም አፍራለች። የማይገባ ነው፣ ከነሱ የማይጠበቅ ነው። እንዳለችውም ልጅነትም ይሆናል፣ አለማወቅም ይሆናል። የማይጠበቅ ቪዲዮዎችን ሰርተዋል። እውነት ምንም አስተማሪ ያልሆነ ነገሮችን ነበር ሲሰሩ የነበሩት ና በዛም ተናግራለች። በዛም አይሚ በጣም እንዳፈረች፣ በጣም እንዳዘነች ነው የተናገረችው። ና ወደኋላ መመለስ አትችልም። ያው ቡሩኬ ከፕራንክ ጀምሮ ያለው ሊያነሳ ባት ሲል እንደውም ወደኋላ መመለስ ከዚህ በኋላ አልፈልግም ብላለች። አይሚያው እንደዚህ ቆ ማቆራጥ መሆን አለብሽ፣ በቃ ይበቃል። ወደንሱም እኮ በእናንተ የተነሳ ብዙ ቅመሞች እየታመሙ ነው አሁን ላይ ማለት ነው። ስለዛ ከውስጥም ከውጭም ይሄንን ከተረዳችሁልን፣ በቃ ታረቁልን። እኛም የእናንተ ፍቅር እርቦናል፣ የእናንተ ሰላም እርቦናል። የእናንተ አንድነት በአንድነት በፍቅር እንዲታያይዛችሁ የምታል እሱት ነገር የእውነት በናፍቆት እንደምትገናኙት ነገር እኛም እርቦናል። ሀይሚዬ የኔ ቆንጆ ማለት ነው እና ዛሬ ሁሉም ነገር እንደሚስተካከል ተስፋ አድርጋለሁ። በዚህ ከጀመረ ነገ ደግሞ በፍቅር በሰላም ሆነው እንደሚመጡ ተስፋ እናደርጋለን። ብሩኬም ያው 250 ሺህ ገብቷል ብላለች። ኮንግራ ብለናል። ብሩኬ በጣም